ሰላም እንደምን አላችሁ? ወገኖች ደናናችሁ። እግዚአብሔር ስሙ ይባረክ። ዛሬ በጣም ኢንተረስቲንግ የሆነ በጣም ጠቃሚና አስተማሪ የሆነ በተለይም ብዙ ሙስሊሞች ያሉበትን ሁኔታም የሚያመለክት ኮሜንት ለእህታችን ደርሷታል። ለእህታችን ፈላህ እና ይህ በተለያየ አጋጣሚ እንደዚህ አይነት ነገር ስመለከት ያለ ቆይቻለሁ። ለብዙ ጊዜ ብዙ ሙስሊሞች እውነቱ ኢየሱስ ክርስቶስ መሆኑን እያወቁ እውነቱ መድኃኒት ኢየሱስ ክርስቶስ መሆኑን እየተማሩ ነገር ግን ካለባቸው ስራት ለመውጣት ፍቃደኛ ያልሆኑ በምድር ላይ በጣም ብዙ ሙስሊሞች አሉ። እና ለዚህ ነው ስልምና እስር ቤት ነው ያልኩትን ይህ ዛሬ አሁን እህታችን ለእህታችን ኮመንት የሰጣት ሰላም ይባላል ስሙ ሰላም ነው እና ምንድን ነው የሚለው እውነት መንገድ ህይወት ኢየሱስ ነው ነው የሚለው ሸያ ነኝ ሃይማኖቴ የሸያ ነው ግን ይህን አልክደውም እስካሁን ፕሮግራሞችን ከመከታተል ፕሮግራሞችን ከማየት የተማርኩት ኢየሱስ ነው መድኃኒት ነው የሚለው እሲ ተረጉምላችኋለሁ። እና ዋናው ነገር እዚህ ላይ ምንድን ነው? እናንተ ሙስሊም የሆናችሁ እውነት እየታወቃችሁ እየተረዳችሁት ወደ ኋላ ምን ይይዛችኋል? በእናንተ ላይ በተለይም እውነቱን አውቆ ለእውነት አልገዛም ያለ ፍርዱ ትልቅ ነው። በጣም ትልቅ ፍርድ ነው። እህታችን የምትለው እንደዛ ነው። እተረጉምላችኋለሁ፣ እንስማ። የጌታ የኢየሱስ ክርስቶስ ሰላም ከእናንተ ጋር ይሁን። ዛሬ እዚህ ላይ ኮመንቱን የምታዩት ከኔ ጋር ኮመንት የላከልኝ ሰላም ይባላል። ላይ ክሊክ ብታረጉት ወደ እንትኑ ይወስዳችኋል ማለት ነው። ሰላም ተብሎ የሚጠራ

የዘላለም ሕይወትን ቅድስና በምድር ላይ የቅድስና ሞራልን የቅድስና ሕይወትን እና የዘላለም ሕይወትን የሚፈልግ ሰው ካለ የኢየሱስ ክርስቶስን ሃይማኖት ይከተል፣ በእርሱ ይመን፣ እርሱም ይድናል፣ ይላል። ይህን ነው ማውቀው፣ ነው የሚለው። እንግዲህ እኔ የሺያ ሙስሊም ተከታይ ነኝ፣ ነገር ግን ነገር ግን ኢየሱስ ብቻውን መድኃኒት እንደሆነ ተምሬአለሁ። ሐቁ ግን ኢየሱስ ነው። እኔ ሙስሊም ነኝ። አሁን የሺያ ሙስሊም ተከታይ ነው። ነገር ግን ሐቁ ኢየሱስ ነው። በቃ ምክንያቱም እየተማሩ ነው። በየቀኑ እየተማራችሁ ነው ያላችሁ ብዙዎቻችሁ። ስለዚህ ምን አለ? እረፍትን ደህንነትን የዘላለም ህይወትን የቅድስና ህይወትን ማግኘት የሚፈልግ ማንም ካለ የክርስቶስን ሃይማኖት ይከተል ምክንያቱም ኢየሱስ ክርስቶስ እውነተኛ ነው ይሄ ሀቅ ነው አንቀይረውም ነው የሚለው እሺ እንስማ አ ሰላም ምነካ ወንድሜ እንዴት ወንድሜ ሰላም ምነካ አንተ ኢየሱስ ክርስቶስ አዳኝ መሆኑን እያወቅ ገብቶ ከሰማይ በታች እና እንድንበት ዘንድ የተሰጠ ሌላ ስም የለምና ይህንን እያወቅ ማለት ነው። ከኢየሱስ ክርስቶስ ውጭ ከኢየሱስ ክርስቶስ ውጭ ከሰማይ በታች ሰው የሚድንበት መል መድኃኒት ሌላ የሌለ መሆኑን ሌላ ስም የሌለ መሆኑን እያወቅ እንዴት ምን ምነካ? በዛ ታዲያ ምን ሆነ ነው? እስካሁን ሙስሊም ሆነ ቁጭ አልከው? የኢየሱስን እውነት የኢየሱስን ማዳን የኢየሱስን ሁሉን ቻይነት እየተረዳ የገባ ለምንድን ነው ሙስሊም ሆነ ዝም ያልከው ለምንድን ነው? እስካሁን ሙስሊም ሆነ ዝም ያልከው ለምንድን ነው? ኢየሱስ ክርስቶስ በቃልህ ይፈርድብሃል። እውነትን አውቀ ተረድተ በሃይማኖት ምክንያት እስር ቤት ሁነህ ግን አለቅም አልወጣም ብትል፣ ኢየሱስ ምን ይልባል? ፈርድብሃል፣ ፈርድብሃል። ዋው የሚያድንህ አላሁ አክበር አይደለም። ስለ በአላህ አክበር አድንም፣ በመሐመድ ምክንያት አድንም፣ በአሊም ምክንያት አድንም ኢየሱስ ክርስቶስ ብቻ። ወንድሜ ሰላም ሆይ፣ አሁኑኑ ህይወትህን ለኢየሱስ ክርስቶስ አሳልፈ ስጠው። ወንድሜ ሆይ፣ አሁኑኑ ህይወትህን ለማን? ለኢየሱስ ክርስቶስ አሳልፈ ስጠው። አንተም ቤትህም ሁሉ ትድናላችሁ። አንተና ቤትህ ምን ትሆናላችሁ? ትድናላችሁ። ስለዚህ መድኃኒቱ ምንድን ነው? ማወቅ አይደለም ራስን መስጠት ነው እንጂ። ብዙዎች አይሁዶች ከሰው የሚገኘውን ክብር ስለወደዱ እውነቱን አልተቀበሉትም ይላል። እያወቁት እውነቱን መቀበል ግን ከሰው የሚገኘው ክብር ስለሚቀርባቸው እነዛ፣ በኢየሱስ በነበረበት ወቅት፣ አሁንም ዛሬ እንደዚህ አይነት ሙስሊሞች እንደዚህ አይነት ኦርቶዶክስ እንደዚህ አይነት ጴንጤ እንደዚህ አይነት ወደ ክርስቶስ ወደ ሙላቱ ለመግባት ያልፈለገ ብዙ ሰው አለ። ይህ አደገኛ ነው፣ አደገኛ ነው። ኢየሱስ ነው። ሕይወታችሁን ለኢየሱስ ስጡ። በራሳችሁ እጅ ሕይወታችሁን ብትይዙ ታጠፏታላችሁ። ስለ እኔ ሕይወቱን የሚያጠፋ ያገኛታል። ህይወቱን የሚጠብቅ ግን ያጠፋታል። በቃ ራሳችሁ ህይወታችሁንን ይዛችሁ ከሆነ እንደ ሰላም ገብቷችሁ ከሆነ ኢየሱስ መድኃኒት ከሆነ ኢየሱስ የዘላለም ህይወት ከሆነ ኢየሱስ ፈራጅ መሆኑን እያወቀ ከሌላ ከሱ ሌላ የሚያጸድቅ የሚያነጻ ሞራል ስታንዳርድ ምክንያቱም አየው መሐመድን አየው እንደ ኢየሱስ አይነት የሌለ መሆኑን እያወቀ ለምን? ለምን? በእስር ቤት ውጣ፣ ከእስር ቤትህ ውጪ፣ ከእስር ቤትሽ ውጡ፣ ከእስር ቤታችሁ ወደ ኢየሱስ ክርስቶስ ኑ፣ ወደ ዘላለም ገዥ፣ ወደ ዘላለም ንጉስ ኑ። እሱ እረፍትንም እረፍትን ረፍትን እሰጣችኋለሁ። በእኔና በስሜ በእኔና በወንጌሌ የሚያፍር የሰው ልጅ ደግሞ በክብር በመላእክቱ ጋር በሚመጣበት ጊዜ ያፍርበታል፣ ያፍርባችኋል። በኢየሱስ አናፍርም አላፍርም፣ በኢየሱስ አላፍርም፣ በኢየሱስ አላፍርም፣ በኢየሱስ አላፍርም። በኢየሱስ በዘላለም ገዥ፣ በዘላለም ንጉስ፣ በነገስታት ንጉስ፣ በገዦች ገዥ አናፍርም አናፍርም። ስለዚህ ውሳኔ አድርጉና ተከተሉ። ልክ ውሳኔ አድርጉ። ማወቅ ብቻ አያድንም። መድሃኒት በእጁ ይዞ ኦ አሞኛል፣ ልሞት ነው። መድሃኒቱ ግን ሄው ሄው መድሃኒቱ እህ መድሃኒቱ በእጅ ይዣለሁ፣ ነው ከመሞት እቀራለሁ አልቀርም። መድኃኒቱን መውሰድ ግን ነው መድኃኒቱን ስትወስድ ነው የሚያድን። መድሃኒቱን ይዘህ ግን በእጅ ጨብጠህ ዝም ብትል በራስ ላይ እየፈረድክ ነው። ስለዚህ ኢየሱስ ክርስቶስ የዘላለም ገዥ የዘላለም ንጉስ፣ እሱ ብቻ እውነት፣ መንገድ፣ ህይወት እሱ ብቻ የዘላለም አዳኝ ታዳጊ፣ እሱ ብቻ ትንሣኤና ህይወት፣ እሱ ብቻ እውነተኛ ብርሃን፣ የዓለም ብርሃን መሆኑን እያወቃችሁ ራሳችሁን በጨለማ በእስር ቤት አታኑሩ። ውጡ! ቀንበራችሁ ይሰበር፣ ነፃ ውጡ። በኢየሱስ ኢየሱስን ተቀበሉ ነው ምላችሁ። ጌታ ኢየሱስ ይባርካችሁ። ሸር አድርጉ፣ መቼም ሸርም የሚያደርግ የለም የለም ይገርመኛል። ለምንድን ነው ግን ሸርም አታረጉ እናንተ ወገኖች? እንስራ አብረን፣ ሰው ይድረሰው። አንድ ሰውስ ቢሰማ አንድ ሰውስ እንደሷ አይነት የሷ የእህታችን እንትን ቢደርሰውስ። እሷ እኮ ጊዜዋንን ሁላ እንትን ብላ ነው የምትሰራው። እኔም ጊዜ ወስጄ ነው ለእናንተ የምተረጉ እ ለምን? ቅናት ስላለኝ ነው። ቋንቋው ምኑ ምኑ እንትን ብዬ አይደለም። ለምንድን ነው ይህን ቋንቋ ያን ቋንቋ ያን ቋንቋ ቋ ለምንድን ነው የምማረው? ፍቅር አለኝ ለኢየሱስ። ኢየሱስ ሁሉን ነገር ትቷል ለእኔ። እና ኢየሱስ ደህና እሱ ደህንነታችን ነው። እሱ የሰላም ምንጫችን ነው። ስለዚህ የእህታችንን እንትን ስሙ፣ ሸር አድርጉ፣ ላይክ አድርጉ። ዙሬ በሌላ ፕሮግራም እመጣለሁ። አሁን እዚህ ጨርሳለሁ። ጌታ ከእናንተ ጋር ይሁን። ደህና ሁኑልን።